ለጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያዊነት ከቃላት የተሻገረ ከንግግር የገዘፈ ከእይታ የሰፋ ትርጓሜን በውስጡ የያዘ ነው። የኢትዮጵያዊነትን ማህተብ ያሰረ፣ በኢትዮጵያዊነት ቃል ኪዳን የተሳሰረ ሁሉ ሀገርን ያስቀደመ፣ ትውልድን ያስከተለ ፍሬን ማፍራት ይጠበቅበታል። ይህ ሲሆን የኢትዮጵያዊነት ፍቅር ከስሜት የተሻገረ፣ በተግባር የተሰናሰለ፣ ለውጤት የተወዳደ እንዲሆን ያስችለዋል። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሀሳብ እኔም የሚገዛኝ ሀሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ፣ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። ይህ በውስጡ የያዘው ሀሳብ ግን ለመጪው ትውልድ እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል አለበት። ምክንያቱም የጀመር ነው፣ ትውልድ ካልቀጠለ የምናስበውን ትውልድ ካልቀጠለ በስተቀር በአንድ ትውልድ፣ በአንድ ቤተሰብ፣ በአንድ ግሩፕ ሀገር ተሰርቶ አያልቅም። ሀገር የቅብብሎች ውጤት ነው። ሀገር ለውጥን ሽታ ውጤታማነትን ፈልጋ የተጓዘችባቸው የለውጥ ዓመታትና እርምጃዎቿም በሾህ የታጠሩ በአሜኬላ የተከበቡ እንደነበሩ ጠቅላይ ሚኒስትሩ ያስታውሳሉ። ይሁንና ከፈተና መካከል ዕድልን ከእንቅፋት በኋላ ትሩፋትን አማትረው ያዩ ዓይኖች ከጆሮ ያለፈ ለመዳሰስ የበቃ ለውጦች በመዳፍ እንዲገቡ አስችለዋል። ከለውጡ በኋላ ሰፋፊ ቨርቹዋል አታኮች ነበሩ። በኢንተርኔት ማብራታ ኃይላችንን ቴሌኮሙኒኬሽናችንን ማጥቃት ሰፋፊ ነበር። እነዛን ቨርቹዋል አታክ ይሄ የመሬት ሶቨሬንቲ ብቻ ሳይሆን የቨርቹዋል ሶቨሬንቲዎችን ለመጠበቅ ሰርት የሚባለው ሲስተም ወይም በሳይበር ሴኩሪቲ የመጣን ጥቃት የመለየት እና የመከላከል አቅም የገባህ የገነባንበት ልክ በጣም ከፍተኛ ነው። ያኔ ጥቃቱ እንደዛ እያለ ባይመጣ ኖሮ በዚህ ልክ እንገነባው ነበር ወይ? አይ፣ እውነቱን ለመናገር እነዚያ ፈተናዎች ባይፈጠሩ ኖሮ በዚያ ልክ እንደረጅ ነበር ወይ የሚለውን እጠራጠራለሁ። እና መከራ ነው፣ ዋጋ አስከፍሏል፣ ህይወት በልቷል፣ ንብረት አውድሟል። ብዙ ብዙ ጥፋት አጥቷል። በዚያው ልክ ደግሞ የማናቀውን ብቃት የማናቀውን ነገር ፈጥሮ አልፏል። ትላንት የኋሊት ጎታች የነበሩ አሳሪ ሳቢዎች በአዳዲስ አቅሞች ተገርተዋል። የሉዓላዊነትን ቅጥር የማያስነኩ ግዙፍ አቅሞች ተገንብተዋል። የሀገር ውስጥ የምጣኔ ሀብት አቅምን የሚያሳድጉ ተኪ ምርቶችን የማምረት ስራዎች ደርዝ ይዘዋል። ከለውጡ በፊት የነበረው አጠቃላይ ሎ ኢንፎርስመንት ኤጀንሲስ መከላከያው ደህንነቱ የሳይበር ሴኩሪቲ ተቋሙ ያለው ብቃት እና ዛሬ ያለውን ብቃት ማወዳደር አይቻልም። በጣም ከፍተኛ ዲፍረንስ ነው ያለው ዛሬ ያለው። ለኢንፎርስመንት ኤጀንሲስ ምንም አይነት ስጋት ከዚህና ከዚያ ቢፈጠር ኢትዮጵያ ካለምንም ችግር ኦቨርካም እንደምታደርግ ጥርጥር የለውም። ከፍተኛ ብቃት ፈጥረናል። ያኔ ጥይት እንለምናለን፣ አሁን ጥይት እናመርታለን። ያኔ በጣም በርካታ ጉዳዮች እንገዛለን፣ አሁን እናመርታለን። 130 ሚሊዮን ሕዝብ ስላለን ብቻ ሳይሆን ሰልጥነን ተደራጅተን በአዳዲስ እውቀትና ታክቲክ ሀገራችንን ሉዓላዊነታችን ለመከላከል ያለን አቅም ለውድድር ነው የሚመጣ ጉዳይ አይደለም። ኢትዮጵያን ከነበረችበት አዝጋሚ ጉዞ መንጥቆ ወደ እድገት ግስጋሴ የመሩ የለውጥ እርምጃዎች ፍሬን ያፈሩ ዘንድ የነበሩ የቅርብ ክትትልና ድጋፎች ሚናቸው የጎላ እንደነበር ጠቅላይ ሚኒስትሩ ያነሳሉ። ይህም እንደ ሀገር የተከወኑ ከሜጋ ፕሮጀክቶች እስከ አገልግሎት አሰጣጥ ስርዓት ያሉ ስራዎች ከስኬት እንዲወዳጁ መሰረትን ጥሏል እኛ በአይናችን ያላየ ነውን። ድጋፍ ያልሰጠነው ነገር በጀት ብቻ አሎኬት አድርገን ውጤት እናገኝ እንጂ፣ ለምሳሌ ህዳሴ መውሰድ ይቻላል። ህዳሴ እስከ አንደኛው ሁለተኛው ሙሌት ድረስ ኤቭሪ ሲንግል ሞርኒንግ ጠዋት አንድ ሰዓት አንድ ሰዓት ሩብ ጉዳይ አንድ ሰዓት ከሩብ ባለው ጊዜ ውስጥ በየቀኑ ለፕሮጀክት ማኔጀሩ ደውለታለሁ። በየቀኑ ከሰኪቲ ቀጥሎ መከታተለው ውጊያ እያለን ደውለታለሁ። ከውጊያው ክትትል በቀበሌ ደረጃ ያስፈልጋል። በክፍለ ከተማም ብናስብ ወርደው ስራ የሚመሩ ክፍለ ከተማ አመራሮች ባሉበት ክፍለ ከተማና ቢሮ ተቀምጦ የሚሰሩ ሰዎች አንድ አይደለም፣ አንድ አይደለም። ስራው በየትኛውም ቦታ ብናይ ወርዶ ስራ እያዩ የሚመሩ ሰዎች ካሉ ስራ ይፈጥናል፣ ይከወናል። ያንን ልምምድ ማሳደግ ያስፈልጋል። ደግሞም ትምህርት ይገኝበታል እውነት ለመናገር በማናቃቸው የሥራ መስኮች ውስጥ ባለሙያ ጋር ስንነጋገር ስራ ስናይ ለምን ሆነ፣ ስንል ለምን አታፈርስም፣ ለምን አትቀጥልም ስንል ብዙ ነገር እንማራለን። ከውድቀት እና ትምህርትም ይገኝበታል፣ ስራም ይቀላጠፋል። ሰውም ደግሞ እንደዛ አይነት ጉልበት ሰጪ ክትትል፣ ሰዋዊ ባህሪ ነው። ሰው ቁጥጥር ይፈልጋል።